እንግዲህ በዋናነት ይሄን ደርስ ተመረጠበት ምክንያት ምንድን ነው? ቀደም ብለንም ያው በማስታወቂያዎቻችን ላይ ሁላችሁም እንደተገነዘባችሁት ዐቂዳ ማለት ራዕሱ ኩል ሸይን ማለት እንችላለን። የሁሉም ነገር ዋና ማለት ነው። የሁሉም ነገር ዋና ቢመዕና ተውሒድ ዓቂዳ ሲታሰብ ያው ተውሂድ ስለሆነ መጀመሪያ የሚመጣው ተውሂድ ማለት ነው። እና ዓቂዳችንን ካላስተካከልን ውስጣችን ያለው ዓቂዳ በትክክለኛው የአላህ ስብሓነሁ ወተዓላ መንገድ ላይ የታሰረ ካልሆነ ያው እዚህ ዱንያ ላይ የምንለፋው የዱንያ የሚሆን የአኼራ እንቅስቃሴያችን ከንቱ ይሆናል ማለት ነው እና ስለ ዐቂዳ መማር ከሁሉም ነገር በፊት የሚቀድም ጉዳይ ነው ማለት ነው። ሰላት ብንሰግደው ዐቂዳችን የተስተካከለ ካልሆነ ምንም ጥቅም የለውም። ጾሙንም እንደዛው፣ ዘካውም እንደዛው፣ ሁሉም ዒባዳዎች ማለት ነው እና በጣም እጅግ አስፈላጊ ርዕሰ ጉዳይ ስለሆነ ነው ኢንሻአላህ ስለ ዐቂዳ ጉዳይ መማር አለብን ብለን የመጣ ነው ማለት ነው። እንግዲህ ዐቂዳ ስንል በውስጡ እጅግ በጣም ብዙ ነገሮችን ነው የምንማረው። በያኑ መዕነል ዐቂዳ ሉገተን እስጢላሐን። ይሄ መጀመሪያው ትምህርታችን ነው። ለምሳሌ ዐቂዳ ብሎ ማለት በቋንቋ ደረጃም በእስጢላሑም በሙያው ባለቤቶች ወይም በዒልሙ ባለቤቶች ዘንድ ምን ብለው ነው ትርጉም የሰጡት የሚለውን ኢንሻአላህ ዛሬ እናያለን ማለት ነው። መዕነል ዐቂደቲ ሉጋተን ወስጢላሓን ዐቂዳ ማለት ምንድነው? ውድህቶች ወንድሞቼ፣ እስኪ ሁላችሁም በራሳችሁ ለመፍታት ሞክሩ። አቂዳ ሲባል ምንድነው? ዐቂዳ ዐቂዳ ዐቂዳ ይባላል። ምን ማለት ነው ዐቂዳ ስለ ዐቂዳ እኛ ምንም እናውቀው ነገር አለን። ዐቂዳ ሲባል የሚበረግጉ ሰዎች አሉ። ምቾት የማይሰጣቸው ሰዎች አሉ ዐቂዳ ሲባል። ስለዚህ ዐቂዳ ማለት ምንድነው ምንድን ነው? የሚለውን ኢንሻአላህ በዛሬው ትምህርታችን በመጠኑም ቢሆን ኢንሻአላህ ለማየት እንሞክራለን። አልዐቂደቱ ሉገተን? በቋንቋ ደረጃ ዐቂዳ ብሎ ማለት ምንድነው? ሙሽተከቱን ምን አቀደ ቃሉ አቀደ ቀልበሁ ዐለ ሸይ። እንግዲህ በቋንቋ ደረጃ ዐቂዳ ማለት እሽቲቃቁ ወይም የተገኘው ቃሉ የተባዛው መነሻ ቃሉ ምን ከሚል ነው፣ አቀደ ማለት ነው። አቀደ ቀደ ቀልበሁ ዐለ ሸይ አቀደ ማለት ዛላይ ማንጠልጠል ማሰር ማለት ነው። ረብጥ ነው ረብጡ ሸይእ ማለት ነው። ዓቅድ ማለት ረብጡ ሸይእ ማለት ነው። እና አቀደ ከሚለው ሱላሲ ወይም ባለ ሶስት ፊደል ቃል የተገኘ ነው ማለት ነው። እንግዲህ ዓቂዳ የሚለው ቃል መነሻው አቀደ ከሚለው ባለ ሶስት ፊደል ግስ ነው ማለት ነው። ይቃሉ ዓቀደ ቀልበሁ ዓለ ሸይእ ልቡን አንድ ነገር ላይ አንጠለጠለ ስንል አቀደ ማለት ያ ነው አንጠለጠለው። አያችሁት? አቂዳ እኮ እንደዛ ነው። አቂዳ ማለት እኮ የሆነ ነገር ላይ የሆነ አቋምን እዛ ላይ መያዝ ማለት ነው፣ መወሰን ነው። እና ይሄም አቀደ الشيء وربط الشيء بالشيء እንላለን። አንድን ነገር ማሰር፣ አንድን ነገር በአንድ ነገር ላይ እንዲጠለጠል ማድረግ፣ በዛ ተጽዕኖ ስር እንዲወርቅ ማድረግ፣ በቋንቋ ደረጃ ያ ማለት ነው አቂዳ ማለት ለዚመሁ ፈላ ينزع عنه ። ስለዚህ ያ ነገር ለምሳሌ ልቡ ላይ ካንጠለጠለው እሱ ጋር ኢልቲዛም ይኖረዋል ማለት ነው፣ ተያይዞ ይቀራል ማለት ነው። ወልዓቅዱ ربط الشيء بالشيء مع شد واحكام ዓቅድ ማለት ማሰር ማለት ነው። ኒካህ ልናስር ነው ሲባል እኮ ምንድን ነው የሚባለው? ዛሬ አቅደን ኒካህ አለብን ነው የሚባለው እኮ አቅደን ኒካህ ኒካህን ማሰር። አስቡት እኮ ሁላችንም የለመር ነው ቃል ነው። ለምሳሌ አቅደን ኒካህ ዛሬ ነበር የነከሌ ስንል ኒካሁን እኮ አሰርን እንላለን። አጠበቅ ነው ማለት ነው። በቃ ፍች እስካልተገኘ ድረስ ያ ነገር ምን ሆኗል? ታስሯል። ሐላል ነገር ሆኗል ማለት ነው። ቀድሞ አጅነቢይ የነበሩ ሰዎች ዓቅደ ኒካህ ስናረግላቸው ኒካቸው ታሰረ ይባላል። ባልና ሚስት ሆኑ ማለት ነው። ስለዚህ አቅድ ማለት ምንድነው? ማሰር ማለት ነው። ረብጡ ሸይኢ ብሸይኢ፣ አንድን በአንድ ነገር ማሰር አቅድ ይባላል። ማሸዲን ወኢሕካሚን፣ ጥብቅ አድርጎ ማሰር፣ አጥንቶ ማሰር ማለት ነው። እና እንግዲህ ዐቂዳ ብሎ ማለት በቋንቋ ደረጃ ይሄን ትርጉም ይሰጠናል ማለት ነው። ዐቂዳ የሚለው ቃል እንግዲህ የተገኘው ዐቀደ ከሚለው ግስ ነው። ከዛ ውስጥ እንግዲህ ያው ዐቅድ ምን ትለዋ መስደር አለች ማለት ነው። ስም አርእስት ነች። ስለዚህ ዐቅድ ብሎ ማለት ምንድነው? ረብጡ እሸይ ቢሸይ መዐ ሸድን ወኢሕካም አንድን ነገር ጥብቅ አድርጎ አጠንክሮ ማሰር ዐቅድ ይባላል ማለት ነው። ቋንቋ እንግዲህ ትርጉሙ ይሄን ይመስላል ማለት ነው። እንደዚሁ ማ የዲኑ ቢህ አልኢንሳኑ ወየዕቂዱ ዓለይህ ቀልቡ ዓቂዳ ብሎ ማለት እንግዲህ ምንድን ነው? ወለዓቂደቱ ዓቂዳ ብሎ ማለት ማ የዲኑ ቢህ አልኢንሳኑ የሰው ልጅ ዲን አድርጎ የሚመራበት ወያዕቂዱ ዓለይሂ ቀልቡ ቀልቡም የሚንጠለጠልበት ቀልቡ የሚታሰርበት ነገር ዓቂዳ ይባላል ማለት ነው። ዓቂዳ ይባላል። ስለዚህ እያንዳንዳችን ዲን ብለን የያዝነው የምንመራበት ያመንበት አቋማችን አድርገን እየሄድንበት ያለው አቋም ዓቂዳ ይባላል ማለት ነው። ዓቂዳ ይባላል። ማ የዲኑ ቢሂ ልኢንሳን የሰው ልጅ የሚመራበት ህይወት ማለት ነው። ዲን ማለት ወያዕቂዱ ዓለይህ ቀልቡ ቀልቡንም የሚያንጠለጥልበት ይሄ እምነቴ ነው ይሄ የእኔ አቋም ነው ይሄ የእኔ አምልኮ ነው ብሎ የሚሄድበት መንገድ ዐቂዳ ይባላል ማለት ነው። እንሻ አላህ እንግዲህ ከቋንቋ ደረጃ ያለው ትርጉም ይህን ይመስላል ማለት ነው። ሣንየን መዕነል ዐቂደቲ እስጢላሐን፣ ከእስጢላሕ አኳያ ደግሞ ከእስጢላሕ እስጢላሕ ማለት እንግዲህ በሙያው ላይ በዚያ የእውቀት ዘርፍ ላይ ያሉ ምሁራኖች የሚሰጡት ትርጉም ነው ማለት ነው። ለምሳሌ በዚህ ዘርፍ ያሉ ዑለሞች ማለት ነው ዑለሞች ለዐቂዳ የሰጡት ትርጉም አለ። ቋንቋዊ ትርጉሙ ቀደም ብለን ያየነው ነው። አሁን ቀጥሎ ደግሞ የምናየው እስጢላሕ ወይም የሙያው በዚህ በዐቂዳ ዘርፍ ላይ ያሉ ዑለሞች ያስቀመጡትን ትርጉም ነው፣ ኢንሻአላህ የምናየው አልዐቂደቱ ፊል ኢስጢላሕ ቱጥለቁ ቢኢጥላቀይን እንግዲህ ዐቂዳ ከእስጢላሕ አኳያ በሁለት ት አይነት አቀማመጥ ነው። ሁለት አይነት ሁኔታ ነው ትርጉሙን ያስቀመጡለት። አንደኛው አልአወሉ አሙን ጠቅላይ የሆነ ትርጉም የያዘው ነው። አንዱ ይሄ የሆነው ሙጥለቅ የሆነው ማለት ነው። አም የሆነ ወይም ጠቅላይ የሆነ የዐቂዳ ትርጉም ነው። እሱም እንግዲህ ምንድን ነው? ወህወ ማ የዕተቂደሁል መርኡ ወየዲኑ ቢህ ሰዋኡን ካነ ሐቀን አው ባጢላ ይሄ ዓም የሆነው የዓቂዳ ትርጉም ነው ማለት ነው። ጠቅላይ የሆነ ያም ምንድን ነው እንግዲህ ወህወ ይሄ ጠቅላይ የሆነው የዓቂዳ ትርጉም ብሎ ማለት ማየዕተቂዱሁ አልመርኡ ወየድኑ ብህ፣ አንድ ሰው አቋም አድርጎ የሚይዘው አንድ ተንጠለጠለበት አንድ ሰው የሚጓዝበት ሃይማኖት አድርጎ የሚሄድበት አቋም ነው ሰዋኡን ካና ሐቅን አው ባጢላ ባጢል ሰዎች የሚጓዙበት አቋም አድርገው የሚሄዱበት የሚኖሩበት ዲን አድርገው የሚጓዙበት አቋም ነው። የመጀመሪያው አንዱ ይሄ ዐቂዳ የሚባለው ማለት ነው። ያ እንግዲህ ሐቅ ሊሆን ይችላል ባጢል ሊሆን ይችላል ማለት ነው። ቀደም ብለን አይተን ይዛችሁ ይከሆነ ወለአቂደቱ አቂደቱ ማየዲኑ ቢል ኢንሳን ወያቂዱ አለይ ቀልቡ ብለናል። በቃ ልቡን የሚያንጠለጥልበት ነው። ይሄ እንግዲህ ስንት ሰው አለ በባጢል ላይ እምነት አድርጎ በቃ ይሄ የኔ አቋም ነው፣ ይሄ ኔ ዲኔ ነው ብሎ አቋም አድርጎ የሚሄድ ሰው አለ። ዐቂዳ ነው ያ። ግን ምን ምን አይነት ዐቂዳ ነው? ዐቂደተን ፋሲዳ፣ የተበላሸ ተቀባይነት የሌለው ዐቂዳ ነው ማለት ነው። እስልምና ለምሳሌ ወደ 72 ወደ 73 እንደሚከፈል ሐዲስ ነግሮናል። እቺ ኡማ በሰባሁለት ትከፈላለች ተብሏል። መስዋራ ምልክ እንደዛው እንግዲህ አስቡ ያ ሰባሁለት ፊርቃዎች እነዚያ የጥመተ አንጃዎች እያንዳንዱ የየራሱ ዓቂዳ አለው። ካነ ሐቀን አው ባጢላ በሐቅም ላይ ይሁን በባጢልም ላይ ይሁን ብቻ ሁሉም የየራሱ የሆነ ዓቂዳ አለው። ከነዚያ ውስጥ ግን ትክክለኛ ዓቂዳ ማነች? ና ፊርቀተና ጀያ ነፃ የምትወጣው አጣኢፈቱል መንሱራ ያ የተረዳችው ነገጀነትን የምትወርሰው ኡማ የያዘችው ዓቂዳ ብቻ ነው። ትክክል። ሌላው ግን እንዳለ የተበላሸ ዓቂዳ ነው ማለት ነው። ስለዚህ ዓም የሆነው ትርጉም እንግዲህ ምንድነው? ማ የዕተቂዱሁል መርኡ ሰውየው አቋም አድርጎ የሚይዘው ወይ ዲኑ ብሂ ዲን ነው ብሎ የሚጓዝበት፣ አንዱ ሂዕ ዓም የሆነው የዓቂዳ ትርጉም ነው። ፈልኢዕቲቃዱ ልሐቅ ከወሕዳንየቲ ላሂ ጀለ ወዓላ። እንግዲህ ዓም በሆነው ትርጉም ዓቂዳ ያው ሁሉንም የሚጠቀልል ሁሉንም አቋም የሚገልጽ ነው።

በዚያው ተቃራኒ ደግሞ ለምሳሌ ነሷራዎችን፣ ክርስቲያኖችን ብናይ ሥላሴ የሚል አቋም አላቸው። ይህ እንግዲህ ዐቂዳቸው ነው የነሱ። ይህ የእነሱ ዐቂዳ ነው። ዐቂዳው ግን ምንድነው? ፋሲድ ነው ማለት ነው። ተበላሸ ነው ማለት ነው። ቃለ ኢብኑል ሐዝም ረሒመሁላህ ኢብኑል ሐዝም አልኢሕካም ፊ ኡሱሊል አሕካም

ሆስቲ ቅራሩ ሑክሚ ሑክሚን አንድ ንብይን ማጽደቅ ነው። በምንድን ነው የምናጸድቀው? ማፊን ነፍስን ውስጣችን ባለ ማለት ነው። ቃ በሆነ ጉዳይ ላይ አቋም የምንይዘው እዚ ልባችን ባለ እምነት ነው። ኢዕቲቃድ ማለት ልብ ላይ የሚታሰር ነገር ስለሆነ ማለት ነው። እና ኢዕቲቃድ ማለት ያው ዐቂዳ ብሎ ማለት አሉ። ሆስቲ ቅራሩ ማጽደቅ ነው፣ ማጽናት ነው ሑክሚን አንድ ንብይን ማለት ነው። በሆነ ጉዳይ ላይ አንድ ንብይን ማፊነፍስ ነፍሳችን እዚህ ልባችን ላይ ባለው አቋም ማጽናት ነው። ያ አቋም እንግዲህ ቢሸይኢን የተባለው ወይ ኮኖ ኢማ ሐቀን አው ባጢላ ያ አቋም ብለን ልባችን ላይ የምናጸድቀው ነገር ሐቅ ሊሆን ይችላል ወይም ባጢል ሊሆን ይችላል ማለት ነው። ዞሮ ዞሮ እንደ አቋም ተደርጎ ስለሚወሰድ ማለት ነው። ይሄው ዓለምን እያየን ነው እኮ ስንት አይነት እምነት ነው ምናየው፣ ነው ሐቂቃ ማለት ነው። ስንት ክርስቲያኑ አለ፣ ሽዓው አለ፣ ቡድሂዝም አለ፣ ሳታምላኪው አለ፣ እምነት የለሽ አለ፣ ወለይ ያዘ ቢላ ክርስቲያኑ አለ። ወደ ሙስሊሙ ስንመጣ ደግሞ ብዙ አይነት አንጃና ያለን የጥመት አንጃዎችን እና ሁሉም ግን ምንድነው ኢዕቲቃዱ እኔ ትክክል ነኝ ነው እኔ ይርኩበት። ያለው ኩሉ ሂዝቢን ቢማ ለደይህም ፈሪሁን እንዳለው አላህ Subhanahu Wa Ta'ala። ሁሉም ሕዝብ፣ ሁሉም ጭፍራ እርሱ ዘንድ ባለው ይረካል አለ አላህ። ባለው እምነት እኮ ሁሉም ጭፍራ አለ ወልዒያዙ ቢላህ። እና ኢዕቲቃድ ነው ኢዕቲቃድ። እንግዲህ ዐቂዳ ብሎ ማለት ይሄ ነው። በቃ ሰውየው እመራበታለው፣ ይሄ የህይወት መስመሬ ነው ብሎ የሚይዘው አቋም ነው። ስለዚህ አንቺ የትኛው ነው አቋምሽ? የትኛው ነው አቋምሽ? የሰለፎች ነው ወይስ ከኋላ የመጡት ሰዎች አቋም ነው? ወይስ የፈላስፎች አቋም ነው የምትከተዩ? ወይስ የሶፍያውን ነው የምትከተዩ? የትኛውን ነው የምትከተዩ አንቺ? ይሄ ነው ዐቂዳ። ስለዚህ ዐቂዳሽን አስተካክዪ ስትባይ፣ መስመር ነው፣ ሐዲድሽ ነው፣ መጓዣሽ ነው ትክክለኛውን አቋም ትክክለኛውን እምነት ትክክለኛውን የነብዩን አለይሂ ሰላቱ ወሰላምን መስመር እምንትይዥበት አቋም ነው። ስለዚህ አቋሞች ሁሉ የሰለፎችን ካልመሰሉ መጓጓዣ ሐዲዶች ሁሉ እምንገባባቸው፣ እምንወጣባቸው፣ እምንኖርባቸው የምንንቀሳቀስባቸው አቋሞች በሙሉ የሰለፎችን መምሰል አለበት ማለት ነው። ያ ነው ትክክለኛው ዐቂዳ። እና ዐቂዳ እንግዲህ አም በሆነው ትርጉሙ ይህን ይመስላል ማለት ነው ወሳኒ ሁለተኛው ሁለተኛው ደግሞ ለዐቂዳ ትርጉም በኢስጢላህ ማለት ነው። አልዐቂዳቱ ፊል ኢስጢላህ ትጥላቁ ብኢጥላቀይን ብለናል። ሁለት ኢጥላቆች አሉ ብለናል። አንዱ አም የሆነው ነው። አም ማለት እንግዲህ ለሁሉም ጠቅላይ የሆነ ትርጉሙ ነው። ኻስ አለ ደግሞ ልዩ የሆነ ትርጉሙ

እንግዲህ ምንድን ነው አቋም እኮ ነው። አቋም ነው እኮ ዐቂዳ ስንል፣ እንግዲህ ምን አይነት ዐቂዳ ነው ያለሽ አንቺ? ዐቂዳሽ ምንድን ነው? አቋምሽ ምንድን ነው? በዲንሽ ጉዳይ ላይ ያለሽ አቋም የትኛው ነው ስትባይ፣ ወሁ ወል ኢማኑ ቢላህ ወመላኢከቲ ወኩቱቢ ወሩሱሊ ወልየውሚል አኺር ወልቀደሪ ኸይሪ ወሸሪ። ይሄ ነው ማለት ነው እንግዲህ ኸስ በሆነው ልዩ በሆነው ትርጉም ስናመጣው ይሄን ይሆናል ማለት ከዚህ ውጭ ያለው እንግዲህ ምን ይሆናል ማለት ነው? የተበላሸ ውድቅ የሆነ ቅድም እንግዲህ ኢማ ሐቀን አው ባጢላ በሚለው ስንሄድ ደግሞ እዚህ ላይ ባጢሉ ከጥቅም ውጭ ይሆናል ማለት ነው። ትክክለኛ ዐቂዳ ብሎ ማለት በአላህ ማመን ነው፣ በመላእክቶች ማመን ነው፣ በመጽሐፍቶች ማመን ነው፣ በመልእክተኞች ማመን ነው። ወልየውሚል አኺር በመጨረሻው ቀን

ምን ማለት ነው? አልኢማን ቢላህ በአላህ ስብሐነሁ ወተዓላ ማመን ሲባል የአንቺ ዐቂዳሽ ምንድነው? አቋምሽ ምንድነው? አቋም ማለት ነው፣ በቃ ሌላ ነገር የለውም እኮ ጥርት ያለ የማይወላወል የማይወዛወዝ የማይነቃነቅ ጥርት ያለ በተውሂድ ላይ የቆመ አቋም ማለት ነው። ዐቂዳ ብሎ ማለት ይህ ነው እኮ ዐቂዳችሁን አሳምሩ፣ ዐቂዳችሁን አስተካክሉ ሲባል ምን ማለት ነው? ምን ማለት ነው? ይሁ ኢማናችሁን አስተካክሉ ማለት በአላህ ላይ ያላችሁን እምነት አላህ ላይ ይንጠልጠል። ዐቂዳ ማለት ምንድን ነው ብለናል፣ በቋንቋ ደረጃ እኮ አንድ ነገር፣ አንድ ነገር ላይ መንጠልጠል፣ አንድ ነገር ላይ ልብን ማሰር፣ ከዛ ጋር አጥብቆ ማያያዝ ነው ብለናል። ይህም እንደዚህ ነው በቃ ኢማን ላይ ያለን እምነት ጥብቅ ያለ፣ በአላህ ስብሓንሁ ወተዓላ ላይ ያለን እምነት ጥብቅ ያለ መሆን አለበት። እሱም ብቻ በብቸኝነት አምልኮ ሲል ደግሞ ተውሂድ ይሆናል ማለት ነው። ያ በብቸኝነት አላህን የምናመልከው ነገር በደንብ አድርጎ ልባችን ላይ ሲታሰር ዐቂዳ ይሆናል ማለት ነው። ዐቂዳ ማለት ይሄ ነው። አቀደ ማለት ያው ማሰር ስለሆነ ማለት ነው እና እንግዲህ በእስጢላሕ ደረጃ የዐቂዳ ትርጉም ይሄ ነው ብሎ መውሰድ ይቻላል ማለት ነው።

በአላህ ማመን ሲባል እዚህ ልብ ላይ የሚመጣ ነው። በመላእክቶችም በመጽሐፍቶችም በመልእክተኞችም ስንል ማሰሪያ ቦታው እዚህ ነው ማለት ነው። ወለፍዙል አቂዳ ወኢን ለም የሪድ ብሃ ሲ ፊል ኪታብ ወላ ፊ ሱና ላኪን መዕና ኩን። እንግዲህ አቂዳ የሚለው ቃል ራሷን ችላ በግልጽ ኪታብና ቁርአን ላይ ባይመጣም

በተባለ መጽሐፋቸው ላይ የተናገሩት ነው። ይሄ ዐቂዳ የሚለው ቃል ብዙ ቦታ ተውሂድ፣ ቦታዎች ላይ ስለ ተውሂድ ሲነሳ በጣም የተስፋፋ ቃል ነው አሉ። እንትሻር አድርገዋል በሰፊው ተሰራይቷል አሉ። ولا وجود لهذا الاطلاق <سؤال> على العقيدة <سؤال> على هذا المعنى في نصوص الوحيين ሁለቱ ወሕዮች ላይ ግን በግልጽ ዐቂዳ የሚል ነገር ባይኖርም እንኳን ሐሳቡ ግን ትክክል ሐቅ ስለሆነ በብዙ ሰዎች በዑለሞች ዘንድ ዐቂዳ ዐቂዳ ዐቂዳ ይላልና ላኪን ለአኒ ዛአፊ ተስዊ። ስለዚህ ይህንን መጠቃቀሙ ላይ እሱን ማብቃቱ ይቻላል። ዐቂዳ ብሎ የሚለውን ቃል መጠቀም ይቻላል የሚለው ላይ ምንም አይነት ልዩነት የለም ውዝግብ የለም ይላሉእና ይሄ ዐቂዳ የሚለው ቃል ይሄው ወሃቢያ ያመጣው ነው ይሄ ከኋላ የመጣው ግን እንትኖች ያመጡት ነው እያሉ ሰዎችን ከዐቂዳ ለማራቅ ጽንሰ ሐሳቡን ሌላ ስያሜ ለመስጠት የሚሮጡ ሰዎች አሉ ማለት ነው። ዞሮ ዞሮ ግን ጽንሰ ሐሳቡ ያው ነብዩ አለይሂ ሰላቱ ወሰለም ሐዲስ ውስጥ አለ፣ ቁርአን ውስጥ አለ ማለት ነው። ሐሳቡ አለ፣ መዕነው አለ ማለት ነው። ለምሳሌ አንተ ምነ ቢላህ ወመላእከቲ ወክቱቢ ወሩሱሊ የሚለው ይሄ የጅብሪል ሐዲስ ላይ የሚታወቅ ሐዲስ ነው። ይሄ ሐዲስ ኢማን ስንት ነው ብሎ ስጠይቃቸው ማለት ነው ያ ማለት እንግዲህ በአላህ ልታምን ነው እያሉ ሲያስረዱ ያ ነገር ግንኙነቱ የት ነው ኢቲቃድ የሚደረገው የት ላይ ነው አቅድ የሚደረገው የሚታሰረው የት ላይ ነው ልብ ላይ ነው አቋም ስለሆነ ዐቂዳ በዚህ ደረጃ ሊገለጽ ይችላል ማለት ነው ላኪን ስሉል ከሊማ ወረደ ፊ ሱና ነገር ግን ከሊማውን በራሱ የዐቂዳ የሚለው ቃልም የመጣበት ሐዲስ አለ

ቀልቡ ሙስሊሚን ዐላ ሠላሲ ኽሷልን የአንድ ሙስሊም ልብ በሶስት ነገሮች አይታሰርም ጀነት የገባ ቢሆን እንጂ አሉ። ልቡ ላይ እነዛ ሶስት ነገሮች አቋሙ ነው ኢዕቲቃድ አድርጓቸው አስሮ ልቡ ውስጥ ጥብቅ አርጎ እነዛን ካሰረ ጀነት ይገባል አሉ። ይኸው ዐቂዳ የሚለው ነገር እዚህ ነብዩ ዐለይሂ ሰላቱ ወሰላም ሐዲስ ላይ ተገይቷል። ልብ ላይ የሚታሰር ነገር አቋም እንደሆነ ያም አቋም በኸይር ነገር ሆኖ አቋም አድርጎ ከያዘው ጀነት እንዲያስገባው የተናገሩበት ሐዲስ አለ። የመጀመሪያው ኢኽላሱ ለዓመል ነው፣ ስራን ጥርት አድርጎ መስራት። ስለዚህ አንድ ሰው ይሄን አቋም አድርጎ ልቡ ላይ አያስረውም አንድ ሙስሊም ጀነት የገባ ቢሆን እንጂ ተብሎ ከተገለጸባቸው ሶስት ዐቂዳዎች ኢዕቲቃዶች ውስጥ አንዱ ይሄ ኢኽላሱ ለዓመል ነው፣ ስራን ጥርት አድርጎ መስራት ወነሲሓቱ ሊ... ወነሲሓቱ ሊወላተል አምር ወሉዙሙ ል ጀማዓ እነዚህ ሶስት ነገሮች ናቸው። ማለት እነዚህን እንግዲህ ዐቂዳ አድርጎ አይዝም። አንድ ሙስሊም እነዚህን ሶስት ጉዳዮች ጀነት የገባ ቢሆን እንጂ ብለው የተናገሩበት ሐዲስ ላይ ዐቂዳን ሄው አንስተውታል ማለት ነውና፣ ዐቂዳ ማለት አቋም ነው። በተለይ በተለይ በሁለተኛው ትርጉሙ ትክክለኛ ዐቂዳ ማለት ነው። በኢማን ላይ በትክክለኛ የአላህ ሱብሐነሁ ወተዓላ እምነት ላይ ስድስቱ የኢማን ክፍሎች ላይ አቋም አድርገን የምንይዘው ማለት ነው። ወቀድ ሻአ እንደል ዑለማእ ተስሚየቱ ሙሰነፋቲሂም በሃዘ ኢስም እንግዲህ አብዛኛዎቹ ዑለሞች ማለት ይቻላል የዐቂዳ ኪታቦቻቸውን በዚህ ስም ጠቅሰዋል። ዐቂዳ ኢዕቲቃድ እያሉ ማለት ነው። ለምሳሌ ኢዕቲቃዱ አኢመቲል ሐዲት ኢስማዒሊ፣ ሸርሕ ኡሱሊ ሸርሕ ኡሱሊ ኢዕቲቃድ አህሊ ሱና አላለካኢ

የጻፉባቸው ሁኔታ አለና፣ የዐቂዳ ማለት እንግዲህ በዋናነት ወሳኝ ርዕሰ ጉዳይ በመሆኑ ነው። እኛም ልንማረው ትኩረት አድርገን ልናየው እያስገድድን ማለት ነው እና ኢንሻአላህ ዐቂዳ ሲባል እንግዲህ አቋማችን መሆኑን ጥርት ያለው በሰለፎች መንገድ ላይ ኢማናችንን እነርሱ በተጓዙበት ስንሄድ ዐቂዳችን የተስተካከለ ነው ይባላል። ማለት ነው እና ዐቂዳ ማለት ልብ ላይ የሚታሰረ አቋም መሆኑን ኢንሻላህ ሁላችንም እንድንገነዘብ ይፈለጋል። ወላሁ አዕለም።